ሰላም ሰላም፣ ወደ የተከበራችሁ የዩቲብ ቻናል ቤተሰቦቼ፣ ያው እስከ ዛሬ ድረስ በዩቲብ ቻናላችን ላይ የተለያዩ ቪዲዮዎችን እየሰራ ነበረ። እንግዲህ ያው ብዙዎቻችሁ አይታችሁት ከሆነ የተለያዩ የፕራንክ ቪዲዮ ብሎግ እና እንዲሁም ደግሞ ሌሎች አዝናኝ ቪዲዮዎችን ሰርተናል ማለት ነው። አሁን ላይ ግን ዩቲብ ቻናላችንን እንግዲህ ከአንድ ሰው ጋራ አንድ ላይ በመሆን ያው ልንሰራ ነው ማለት ነው። ያንን ሰው ዛሬ እንግዲህ ያው ይሆናል ማን እንደሆነ ታዩታላችሁ ማለት ነው። ከዛ በኋላ ከዚህ በኋላ ያለውን የዩቲብ ቻናል ቪዲዮችንን እንግዲህ ከእሷ ጋር አንድ ላይ በመሆን እንግዲህ ዩቲብ ቻናል እየሰራን ፖስት የምናደርግ ይሆናል ማለት ነው። እናም እንግዲህ ይህንን ቪዲዮ የምታየው ሰዎች እሷን ካያችኋት በኋላ እሷ ከተመቻችሁ ይህንን የዩቲብ ቻናል ሰብስክራይብ ማድረግ እንዳደረሱ እንዲሁም ደግሞ አዳዲስ ሰዎች ካላችሁ ደግሞ ሁልጊዜ የምንሰራቸው ቪዲዎች እንዲደርሷችሁ የደውል ምልክቷን በመጫን ያው ቤተሰብ መሆን ትችላላችሁ። ያው ማን እንደሆነች ምን አይነት ልጅ እንደሆነች ያው ላሳያችሁ ነው ዛሬ አ እሺ፣ እንግዲህ ያው ዩቲዩብ ቻናላችንን ከዚህ በኋላ እንሰራለን ያልኳችሁ ልጅ እሷ ናት። ስምሽን? ነባ ነባ አለምነህ አለምነህ። እውነትም አለም ነው። አንቺን የመሰል እንግዲህ እንደ ወልዶ እሺ። ያው እንግዲህ እንደነገርኳችሁ ነው፣ ከዚህ በኋላ የኔ ዩቲዩብ ቻናል ላይ ማለት ነው እኔና አንቺ አብረን የምንሰራ ይሆናል። ግን ዩቲዩብ ቻናል ሰብስክራይብ አድርገሻል? እርግጠኛ እርግጠኛ ነሽ? እስቲ ቼክ እናርገዋ። አላደረግሽም? ችግር የለም። አላባረርሽም። አድርገሻል? አላደረግሽም? አየሽ? በቃ ያው እንግዲህ ከዚህ በኋላ ዩቲዩብ ቻናሌ ላይ አብረን የምንሰራ ይሆናል ማለት ነው። ስለዚህ ዝግጁ ነሽ? ዩቲዩብ ቻናል ለመስራት ዝግጁ ነኝ። ምን ያህል? መቶ መቶ መቶ። ትንሽ ነው ትንሽ ነው። እሺ፣ ለማን ችግር የለውም። ከዛን ያው የተለያዩ ቪዲዮችን እንሰራለን። ቪሎግ አለ፣ ፕራንክ አለ። ከእንደገና ደግሞ ምን አለ? ሰው ፕራንክ፣ ቪሎግ፣ በቃ ሌላ ደግሞ ጨዋታ፣ ውድድር ምናምን ይኖራል። የዛ ሰዓት ያው አንቺ ሞዴል በመሆን ትገኛለች። የምሬ ነው። አ ረጅም እ አ ይህን ስራ ይሆናል ማለት ነው። ሌላው ነገር ደግሞ ምንድን ነው ቲክቶክ አላት። ቲክቶክ ስምሽን ነገር ያችው ሰብስክራይብ ምሮ ፎሎ አድርጉ። እንደ እኔ ነሽ? የምር የምር እንደ እኔ ነሽ። እኔም ማለት ነው ማሜ የሆነው ድሬ ካለኝ ይደብረኛል። ከዛ ያው እኔ ማሜ ድሬ፣ አንቺ ደግሞ ነባ ድሬ። ስለዚህ ያው ዩቲዩብ ቻናሉን ሰብስክራይብ አድርጉት ማለት ነው ብቻ አድርጉና አዳዲስ ቪዲዮ የምታይ ይሆናል። በመጀመሪያ ቪዲዮዎችን አንዳንድ ጥያቄዎችን እጠይቅሻለሁ ትመልሽልኛለሽ። መጀመሪያ አንቺ ምን አይነት ቪዲዮ መስራት ነው የሚመችሽ ነው? ከዛስ አስክስታ ነው ወይስ ድራማ ነው? ወይስ ድራማ ድራማ ምን አይነት ሮማንቲክ፣ አክሽን ምን አይነት እና ምን አይነት ድራማ ነው ፈልገው ሌላው ደሞ እንት የ ዩቲዩበር አሌክስ እኔስ፣ አብረን እየሰራ ነው። ይሆንልሽ ሁለተኛ ምርጫሽ አደረግሽኝ። አብረን እየሰራ ነው። እሺ፣ ሌላ ጥያቄ ይጠይቅሽ ደግሞ። ዩቲዩብ ቻናል ለመክፈት ሀሳብ የለሽም? ለራስሽ ነግልሽ

በጣም ይከፍላል እንጂ አሁን የኔ ገና አስር ዶላር ለእኔ ብዙ ነው ሳይሆን ማታ ማታ የምር ስለኛ አያውቅ አስር አስር አስራ አራት አስር አስራ ስድስት ብያለሁ፣ ተስፋ በማድረግ ማለት ነው። መቶ ሲሞላው እንበላው አለ የኔን ቀምሰሽ ከዛዋላ የምሪ ነው። የኔን ቀምሰሽ ነው የሆነ ነገር በልተሽ ስታይ ነው ደስ ይላል።

አስር ስትገቢ ማለት ነው። የምር ስጦታ ሰጠሻለሁ። በጣውላ የሚሰራ ነገር ምርት ረንዲ ነው። እንደዚህ አስር ገቡ እሸልማለሁ ብዬ አስቤያለሁ። እና ሌላ ደግሞ ልጠይቅሽ ሀሳብ ሀሳብ ሀሳብ ፎቶ መነሳት ነው ወይስ ቪዲዮ መስራት ነው የሚያስደስተሽ? ቪዲዮ መስራት ነው። ለዛም ነው ይሄ ለዩቲዩብ ምርጫ ያደረኩሽ። እሺ ያው ከነባ ጋር ዛሬ የመጀመሪያ ቀናችን ላይ የነበረን ቆይታ ይህን ይመስላልና፣ እንዴት ነው አይሽ ቆይታችን ይጣፍጣል? እንዲያው ሳቅሽ ግን እንዴት ነው የምትሰራ አላውቅም። እሺ ያው ጋይሶች ይጣፍጣል ብላለች። የመጀመሪያ ቆይታችን ነው። ያው ከዚህ በኋላ ደግሞ እንደነገርኩሽ ነው፣ ተከታታይ የሚሄድ ነው። በቃ እንደ ቃና ፊልም ላይ የማያልቅ ነው ወይ ጥቁር ፍቅር በሉት፣ የሆነ ነገር ብቻ ረጅም ነው። በዚህ መልኩ ነው እንግዲህ ዩቲዩብ ቻናላችን ላይ የምንቀጥለው። ያው ስምነታችን ዛሬ ጸድቋል። እሺ፣ በቀጣይ ቪዲዮ እስክንገናኝ ድረስ ዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንዲሁም ደግሞ ይሄ ቪዲዮ ከተመቻችሁ ኮሜንት ላይ ደስ ያላችሁ ነገር ጻፉልን። ቻው።